እንግዲህ ምሀሌትና ዝና ሮም ውስጥ ሲማገጡ ተያያዙ። ቅድስትም ምን አጋጠማት? የብሩኬ ቲሸርት በደም ተለውሶ ሳሎን ተጥሎ አገኘች። እናም አገኘሁት ብላ እየተደሰተች የብሩኬን ጠረን እያሸተተች ነበረ። ደሙን ስታየው ግን ጣለችውም አነሳችውም፣ እምኮ ነው ግራ ገባት። ምሳሌንም መጣራት ጀመረች። ሌላው መድብልና ዳጣ ኤፍራታ ጋር ሄዱ። ኢፍራታን፣ ህይወትሽን ሙሉ የሚቀይር ገንዘብን ሰጥቻለን፣ መሃሊትንና ዝናን ተከታታይ አሏት። እሷም እሽ ብላ ተስማምታ ሄደች። መሀሊት ከዝና ጋር እንግዲህ አስክራ የራሴ አድርጌ እርሜ ዘመኔን ገንዘብ ወርሳለሁ እያለች ነበረ። ኢፍራታ ደውላ የትነሽ ልተኛ ነው በሩን ልዘጋጋ ነው አለቻት። እኔ ዛሬ ከዝና ጋር ነኝ እንዴት አብሬ አንድ ሮም ውስጥ ነው የስትላትም፣ ዛሬ እሰራለጣለሁ ጸንሼ የሀብቱ ተካፋይ ሆናለሁ አለቻት። እናም ኤፍራታ ግን ብልጥ ስለሆነችም እነ መድብልም ስለነገሯት፣ እልቅስ በስልኩ ውስጥ ያለውን ነገር በሙሉ ምን አይነት ስራና ወንጀል እንደሚሰራ አጣሪ መረጃዎችን እያዥበትና ነገ ጠዋት የሆነ ነገር ቢያደርግን አለቻት። ለምን ደዛሽ፣ እሱን ነገ ስትመጭ ነግርሻለው አለች። መሀሌትም የዝናን ስልክ ለመፈተሽ ሞከረች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርት ይዘን መተናል ማለት ነው። እንግዲህ ዛሬ ዝና ከመስከሩ ብዛት ሉላን ሉላን ትመስልኛለች ተለው እንደ ጥይት ተወልብለሻል እያለም መሀሊትን ማደናነቅ ጀመረ። መሀሊት ደግሞ ይህንን እንደ ደካማ ጎን ተጠቀመችና እንጠጣ እያለች በደንብ እስከሚሰክርም ጠበቀች። ቀጠለች እና ስለ ብሩክ ጠየቀችው። ስለ ብሩክ ስትጠይቀው ቆይ እሱ ልጅ ትወጂዋለሽ እንደ ብሩክ ብሩክ የምትይው አላት። አረኔ በፍጹም ካንተ ውጭ ሌላው እንዳልወድም አለች። አይ በጣም የምትወጅ ይመስለኛል። በጣም ታነሸዋለሽ በሆነ ባልሆነው ብሩክ ብሩክ ታያለሽ አላት። የምሬና ዝና እኔንተን ነው የምወደው አለች። እሱም አንዳንድ ጊዜ ማታ ማታ ሌላ ሰው ነሽ፣ ቀን ቀን ደግሞ ማሰብ ያለለሽ ደነሴት ነሽ እያለ ውስጧን ጠቅ ያደርጋታል። ይህን ጊዜ ቢከፋትም ግን ዛሬ ደግሞ በግላጭ ያገኘችበት ቀንና እሱን የምታሸንፍበት ቀን ነው። እናም አብረው መጠጥ ጠጥተው ጠጥተው፣ እቤታችን እንሄድ ስትለው ዛሬ አንተ ቤት ነው ማድረው አለችው። እሱም ዛሬ እኔ ቤት መሄድ አንችልም፣ መኪና ይዘሃል አለችው። አልያዝኩም አላት። እና እንዴት ነው የምንሄደው ዛሬ? መኪና እባክሽ የሚሾፍር ፈልጊ አንተስ። በቃ ሰልችቶኛል መኪና መንዳት፣ ሁልጊዜ ፍሬን መያዝ በጣም አስጠልቶኛል። እኔ በቃ እኔ ነዳለሁ አለችው። አንቺ በማለትም ተሳለቀባት። አሁን እንዳለ የሱን መስከር ተጠቅማ ሮም ውስጥ አስገብታ እንግዲህ አስገድዶ ከመድፈር የማይተናነስ ድርጊት አደረገች። ከዛም ግን ስልኩን ኢፍራታ እንዳለቻት መረጃውን ልትይዝ እየታገለች ነበረ። ግን ፓተሩን እንደ ትክፈተው በቁጥር ሁሉንም ቁጥሮች ጨምራ ልትከፍት ብትል አልተሳካላትም። በስተመጨረሻም ግንባሩ ላይ በአሻራ ለመክፈት ታገለች። ነገር ግን ሊከፍትላት አልቻለም እና በዛን ሰዓት የዝናን አይን በሁለት እጇ ከፍት ታደረገችው። ከዛም እሱም ደንግጦ ተነሳ። ሲነቃም እጎኖ ያገኘው ተንኮለኛዋን መሀሊትን ነው። እና ምን ያደርጋታል ብላችሁ ታስባላችሁ? መሀሊት አሁን አልቆላታል። ሌላው እንግዲህ የብሩኬ መጥፋት ሁሉንም አሳስቧል። በተለይ ቅድስት ደምንባት አለቅሳለች። እናም ቅድስት እሳሎን ላይ የብሩኬን ቲሸርት አገኘችው። ጋሽ ትየት መጠሄ ቲሸርት የጋሺ ቲሸርት እያለች ቲሸርቱን ይዛ አቅፋ መሳም ማስቸት ጀመረች። በኋላ ላይ ግን ያየችው አስደንጋጭ ዜና ከባድ ነበረ። እሱም የብሩኬ ቲሸርት ደም ተለውሶ ነው እዛ ሳሎን የተጣለላት። ከዛም ምንድን ነው ነገሩ እያለች ማንሳት መጣል ጀመረች። ቀጠለችና ምሳሌ አንቺ ምሳሌ ብላም ተጣራይ ስለ ጨነቃት፣ ምሳሌም በሰዓቱ ቶሎ አልመጣችላትም። አሁንም በድጋሚ ቲሸርቱን አነሳችና መሬት ጣለችና አንቺ ምሳሌ አለች። ምሳሌ ስትመጣ ምን ሆነሻል ቅድስቴ ምን ሃለቻት? አለቻት ምንም። የአባቴ ቲሸርት አለች። አው አዎ። ከዛም አታንሽው፣ አትንኪው ታዩ እያለች ቅድስት መርበትበት ጀመረች። እንዴ ቅድስቲ፣ ምን ተፈጥሮ ነው? ምን ነሻል? የአባቴ ቲሸርት እኮ ነው። አባዬ ምን ሆነ? አለቻት። ምንም አልሆነም። ከዛም ምሳሌ ቲሸርቱን ስታነሳው ደም ሆኗል። እንዴ፣ ምንድን ነው? ምንድን ነው? አለች ምንም ያን ጊዜ እኮ ግን ነስሮ ነበረ አባዬ። ይሄን ቲሸርት ለብሶት ነበረ። እናም ነስሩ ነው እስከዛሬ ድረስ እዛ አውጥቶ እንደጣለው አልታጠበምና ነው አለችና ቅድስትን ለማረጋጋት ሞከረች። ቅድስት ግን ያው እሱን የሆነ ነገር አድርገውት እንደተላቅ እንደተጣለላት ነው የተረዳችው። ግን አማራጭ የላትም ከዛም ቀጠለችና አሁን እንደዛ ነው አለች። መድብልና ዳጣ ተያይዘው የት ነው የሄዱት? መድብልና ዳጣ ማህሌት ቤት ብሏት አድርሽ ብሏት ነበረ። ነገር ግን ማህሌት ከዝና ጋር ነች። እናም ኤፍራታን ቀጠሯት። ኤፍራታን አሁን ማህሌትን እንድትከዳ አደረጉ ዳጣና እንዲሁም መድብል። መድብል እያንዳንዱ ጥያቄ ጠይቃት፣ አትፍሪ፣ መልሽ አላት። ዝም ስትለው እሺ አልፈራም ሀለች አውልሽ ለምሳሌው ስራ ለደከምሽው ዝም ብለን አይደለም ሲላትም፣ እሺ በቃ እደውላቸዋለሁ። ብሩኪ አልተገኝም። አዎ በገንዘብ ሳትደራደሪ ዝም ብለሽ ልትጅ ነው በዛውላሽ ልት ምርጧ ሀለች አዳጣ ከዛም የምሬን ነው ዝም ብለሽ ልፋትሽ በነፃ እንድትለፊ አንፈልግም፣ ግን ደግሞ ምንድን ነው የምሰራው፣ እያንዳንዱ የምሀሌትንና የዝናን እንቅስቃሴ እንድት ነግሬ እንፈልጋለሁ። ስለዚህ አው ቤቱን እንዳልተሸጠ ለመሀሌት ማን ነው የነገራት አለ አላት። ዝና ነው አለች ከዛም አሃ ስለዚህ ስለ ቤቱም ስለ ብሩክም በደንብ ያውቃል ማለት ነው ዝና አላት አዎ እኔ እንጃ እንግዲህ አለች አሁን ዝም ብለሽ አንቺ መውጣት መውረድ መልፋት የለብሽም የዝናንና የመሀሌትን እንቅስቃሴ ትነግርኛለሽ እምትነግሬ ግን አንቺ በደንብ በእርግጠኛ ሆነሽ ስታበቂ ለእኔ ትነግርኛለሽ በምላሹ የሚከፈልሽ ክፍያ በጣም ብዙ ነው። ቀላል አይደለም። ስለዚህ ህይወት መቼም ዝም ብሎ አይቀየርም። አጋጣሚ ነው። አጋጣሚ ስታገኝ ደግሞ ህይወትሽን መቀየር አለብሽ አላት። እሷም እሺ በቃ አለችው። እናም ተስማምታ ሄደች። አሁን ዝናና ምሳሌ፣ ዝናና ማህሌት አንድ ጋር ናቸው። እናም ብሩክም ተመልሶ እንዳልመጣ ያውቃሉ። አሁን ኢፍራታ ለምሀሌት ደወለች። ማድረግ ያለብሽን ነገር አድርጊ ብላታለች። ግን ዝና የዋዛ አይደለም። ታያኙቶ እንኳ የሚታለል አይደለም። ከብዙ መፈራገጥ በኋላ ስልኩን አወጣችበት። ምሀሌት ስልኩን ካወጣች በኋላ ፓተሩን ልከፍት ብትታገል አታቀውም። ሁሉንም በስልኩ ላይ ያሉ ፓተሮች ስልክ ቁጥሮ ቁጥሮችን ሞከረች። ሊፈታት አልቻለም። በግንባሩም ስታደርግ እሱ እየተወራጭ አስቸገራት። በስተ መጨረሻም አይኑን ገልጣ አሻራ ከፍት ነበር የስልኩን ዝና ደንግጦት ሲነሳ ማሊት ናት። አሁንም የሆነው ግራ ገባው። መገስና ሉላ ደግሞ በነፃነት እየተንቀሳቀሱ ይገኛሉ። አሁን ዝና ተስፋ መቁረጥ ላይ ይገኛል። ዝና ምሀሌትን የተወለወለ ጥይት መስለሻል፣ ሲላትም በጣም ከምንም በላይ ተቁነጠነጠች። እናም አዎ ዛሬ እንደዚህ የኔ ቁንጅና ከታየ ሁልጊዜም ጠጣ አለችው። አይደል? አዎ እውነት ያምርብሃል አለችው። እንደዛ ነው። እሺ በቃ ሁልጊዜም ምንጠጣ ላንቺ ስል አላት። አዎ በጣም ነው የሚያምርብህ አለችው። መሳቅ ጀመረው። እፍራቷን፣ በእርግጥ አሁን ላይ ንገርኝ፣ ለምንድ ነው አጥብቃ ስጠይቃትም ስመጣ ነው የምነግርሽ ብላት ነበረ ግን እፍራታ ብል ጥናት የሱን መረጃዎች መስ ትፈልጋለች። እናም ከሱ ያለውን ነገር በሙሉ አቃ እሱ የሚያስፈራራቸውን በሙሉ እስር ቤት እንዲገባ ይፈልጋሉ ሞገስና እንዲሁም ሉላ ዛሬ በነፃነት ወጥተው ኬክ ተጋበዙ። እናም አሁን ዳጣ እንጠራለኝ ስትለው ዳጣ እንጠራላት ዳጣ ደስ በሚል ሁኔታ አብራ ኬኩን ተመገበች። ከዛም በኋላ ቀጠለችና አብራ መጫወትም ጀመረች። እና አሁን ስቴጅም እየተጠነቀቅ ሻላት ሞገስ አራት ፍራ ከዚህ በኋላ ምንም አያመጣ ማንንም አልፈራም አለች። እናም እንዴ አዎ፣ ዝናንም አልፈራውም። አሁን ደግሞ ምርጥ አባት አለኝ። ስለዚህ እሺ፣ እናንተን ሳይ ደግሞ የሆነ መጥበስ አማራኝ አለች። እኛን ስታይ ነው? እንዳንቺ ሰው ስታይ ነው ሁሉ ነገር የሚያምረሽ አላት። አዎ፣ ማለት እንዴ፣ ባለፈ ምሳሌና ብሩኬ አንድ ጋር ሆነው ሲተቃቀፉ አይተሽ እኔም አማራኝ ብለሽ ቤተሰብሽን በፍለጋ አባትሽን አገኘሽ። አሁን ደግሞ ልጥበስተ ያለሽ እኔና ሉላን አይተሽ አላት። ናታ ጥሩ ሰው ተሆነ ጥበሽው አላት። የምሬ ነው ኬድዬ ናታን በጣም ምርጥና ግልጽ ሰው ነው ግን ፈራለሁ። ለምን ናታ ማን ነው? አለች ሉላ። ናታን ማለት እቤታቸው ውስጥ አብሮ የሚኖር ነው አላት። ጥሩ ልጅ ከሆነ አታሳልፊው አለቻት። ቅድስት እንግዲህ በጣም እየተሰቃየ ትገኛለች መድብል ክላስ ገብቶ ይህን ክላስ አይተሻው አታቂም ማለት አለች ነይ ቁጭ በይ ስለ ብሩክም አነሳባት መቼም መሀሊት የሆነ ነገር አድርጋው እንደሆን እንጂ እንዴት ይህን የመሰለ ቁንጅና ሳይቀረ ሲላትም በጣም ደነገጠች ፈራችም ቅድስት ጋሽ እንደዛ አይነት ነገር አያቅ በጣም መልካም ሰው ነው የእውነትን ነው ምልህ፣ እንደዛ አይነት ነገር አያስብም አለች። ቻናሉን ሰብስክራይብ ያደርጋችሁ